ሰላም ጤና ይስጥልን፣ ውድ ተመልካቾቻችን ዘወትር እሁድ ማለዳ ከተወዳጁ ብስራት ኤፍኤም የዩቲዩብ ቻናል ወደ እናንተ የሚደርሰው ብስራት ኃይላይታችን ጀምሯል። ትናንትና የተካሄዱ ጨዋታዎችን፣ ዛሬ የሚካሄዱ ጨዋታዎችና ሌሎች አዳዲስ ጉዳዮችን የምናይበትን ብስራት ኃይላይታችን እየመራውን የዘውዱ በሬሳ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ የምቆይ ይሆናል። የመጀመሪያ ጉዳያችን የሚሆነው የኢትዮጵያ ፕሪሚየር ሊግ ነው። የኢትዮጵያ ፕሪሚየር ሊግ የሰላሳ ስድስተኛ ሳምንት ወይ ደግሞ የመጨረሻ ሳምንት ጨዋታዎች ዛሬ በሚካሄዱ ጨዋታዎች መካሄድ ይጀምራሉ። መድንን ሻምፒዮን ያደረገው የኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታዎች ከዛሬ ጀምሮ አዳማ ሳይንስና ቴክኖሎጂ ስታዲየም መካሄድ ይጀምራሉ። የዕለቱ የመጀመሪያ ጨዋታ የሚሆነው ታዲያ ፕሪሚየር ሊጉን በሁለተኝነት ማጠናቀቁን ያረጋገጠው ኢትዮጵያ ቡና ያለፈው የውድድር ዓመት ሻምፒዮን የሆነውን የኢትዮጵያ ንግድ ባንክን የሚገጥምበት ጨዋታ ነው። ይህ ጨዋታ ዘጠኝ ሰዓት ጀምሮ የሚካሄድ ይሆናል። እሱን ተከትሎ ደግሞ ፈረሰኞቹ ቅዱስ ጊዮርጊሶች ከመቻል ጋር የሚያደርጉት ጨዋታ አስራ ሁለት ሰዓት ጀምሮ የሚካሄድ ጨዋታ ነው። ይህ ጨዋታ ደግሞ በሁለቱ ጨዋታዎች የሰላሳ ስድስተኛ ሳምንት ወይ ደግሞ የመጨረሻ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ይካሄዳሉ። ሁለቱ የቀድሞ የፕሪሚየር ሊጉ አህያል የነበረው ቅዱስ ጊዮርጊስ ወይ ደግሞ በቅርብ ጊዜያት የተወሰኑ መንሸራተቶች የገጠሙት ቅዱስ ጊዮርጊስ አምና ለዋንጫ ሲፎካከር ከነበረው መቻል ጋር ሲጫወት፣ ሌላኛው ደግሞ ኢትዮጵያ ቡና ከአምና ሻምፒዮን ንግድ ባንክ ጋር በሚጫወቱበት መራ ግብር የኢትዮጵያ ፕሪምየር ሊግ የሰላሳ ስድስተኛ ሳምንት ጨዋታዎች መካሄድ ይጀምራሉ ማለት ነው። ወደ ውጭ ጉዳዮች ስናልፍ በርካታ ውድድሮች አሁን ላይ እየተካሄዱ አይደለም። የዝውውር ወቅት ላይ ነው የምንገኘው። ሆኖም ግን አሜሪካ የዓለም ክለቦች ዋንጫን የፊፋ የዓለም ክለቦች ዋንጫ የመጀመሪያ ኤዲሽኑን እያስተናገደች ትገኛለች። ትናንትናም እንዲሁ በርከትከት ብለው ጨዋታዎች ሲካሄዱ ውለዋል። ወደ አራት ጨዋታዎች ናቸው ትናንትም የተካሄዱት። ከነዚህ መካከል የመጀመሪያው የእለቱ መራ ግብር የነበረው አፍሪካን ወክለው ወደ ውድድሩ ካቀኑት ክለቦች አንዱ የሆነው የደቡብ አፍሪካው ሻምፒዮን እንዲሁም ደግሞ በካፍ የዘንድሮው የሻምፒዮንስ ሊግ ፍጻሜ ተፋላሚ የነበረው ማሜሎዲ ሰንዳውንስ እና ቦሩሲያ ዶርትሞንድ ያደረጉት ጨዋታ ነበር። ሁለቱ ቢጫ ለባሾች እርስ በርስ ያደረጉት ጨዋታ ነው ብሎ ማንሳት ይቻላል። ማሜሎዲ ሰንዳውንስ እጅግ በጣም ከፍተኛ የሚባል ጥረትና ተጋድሎ ቢያደርግም በአውሮፓው ተወካይ ቦሩሲያ ዶርትሙንድ አራት ለሶስት በሆነ ውጤት ተሸንፎ ጨዋታውን ማጠናቀቅ ችሏል። የመጀመሪያውን ጨዋታ ካሸነፉ ቡድኖች መካከል አንዱ እንደሆነ ይታወቃል። ማሜሎዲ ሰንዳውንስ የደቡብ አፍሪካው ክለብ ማለት ነው። ጎል በማስቆጠር ቀዳሚ የነበረው ሰንዳውንስ ነበር። በሪቤሮ አማካኝነት ጎል አስቆጥሮ የነበረ ቢሆንም ቦሩሲያ ዶርትሙንዶች በንሚቻ በሴሄሩ ጉራሲ እንዲሁም ደግሞ በአዲሱ ፈራሚ የጁድ ቤሊንጋም ወንድም በሆነው ጆብ ቤሊንጋም ጎል ጨዋታውን ወደ ሶስት ለአንድ ቀልብ ሰውታል። ከዛ ደግሞ ሙዳው የተባለው የማሜሎዲ ሰንዳውንስ ተጫዋች በራሱ መረብ ላይ ያስቆጠረው ጎል ዶርትሙንድን አራት ለአንድ እንዲመራ አስችሎት ነበር። ሆኖም ግን ተስፋ ያልቆረጡት ወይ ደግሞ በጨዋታው ውጤት ያልተናገጡት ሰንዳውንሶች መልሰው ለማንሰራረት ጥረት አድርገው በሬንደርስና በሞቲባ ሁለት ጎሎች ጎሉን መጠን ማጥበብ ችለዋል። ሆኖም ግን አሸናፊ የሆነው ቦሩሲያ ዶርትሙንድ ነው። አራት ለሶስት በሆነ ውጤት ጨዋታውን አሸንፎ ማውጣት ችሏል። ትላንትና ከተካሄዱ ጨዋታዎች እጅግ በጣም ልብ አንጠልጣይ ልብ ሰቃይ የነበረው የኢንተር ሚላን እና የኦሮዋ ሬድ ዳይመንድስ የጃፓኑ ክለብ ኦሮዋ ሬድ ዳይመንድስ ጨዋታ ነበረ። በከፍተኛ ትኩረት የተመለከት ነው። እጅግ ደግሞ ውጥረት የታየበት ጨዋታ ነበር። ዋታምቤ በሚባለው ተጫዋቻቸው ጎል አማካይነት ኦራዋ ሬድሶች ኢንተር ሚላንን አንድ ለባዶ መምራት የጀመሩት ገና በ11ኛው ደቂቃ ነበረ። ከዛ በኋላ ኢንተር ሚላን በኳስ ቁጥጥሩ ከፍተኛ የበላይነት ቢወስድም አንዳንድ አጋጣሚዎች ላይ 89 ለ11 የኳስ ቁጥጥር መጠን ቢያስመዘግብም ጎል ማስቆጠር ግን አልቻለም። ጨዋታው በዚህ ውጤት ሊጠናቀቅ እየተቃረበ ይመስል ነበር። 78ኛው ደቂቃ ላይ ግን ላውታሮ ማርቲኔዝ ጎል አስቆጥሮ ጨዋታው ወደ አንድ ላንድ አቻ ውጤት ተቀየረ። ጨዋታው በአቻ ውጤት ተጠናቀቀ ተብለው ሲጠበቅ ደግሞ ካርቦኒ በ93ኛው ደቂቃ ላይ ሌላ ጎል አክሎ ዘንድሮ ሲዝኑ በጣም ያማረ ይመስል የነበረውና በመጨረሾቹ ጥቂት ጨዋታዎች ሁሉም ነገር የተበላሸበት ኢንተር ሚላን ድል አድርጎ መውጣት እንዲችል ሆኗል። በመጨረሻም በአዲሱ አሰልጣኝ ክርስቲያን ኪቩ የተመራ ኢንተር ሚላን የመጀመሪያ እድሉን ያሳካበት እለትም ሆኗል ብሎ ማንሳት ይቻላል። በዚህ ውድድር በጣም እያስገረሙ የሚገኙት የላቲን አሜሪካ ተወካይ ክለቦች፣ በተለይ ደግሞ የብራዚል ተወካይ ክለቦች ናቸው። ትናንትናም ፍሉሚኒሴ ከኡልሳን ሂዩንዳይ ከተባለው ሌላኛው ኤዥያን ወክሎ ከመጣው ክለብ ጋር ያደረገውን ጨዋታ አራት ለሁለት በሆነ ውጤት አሸንፏል። የብራዚል ክለቦች እስካሁን ድረስ በዚህ ውድድር አመርቂ የሚባል ውጤት እያስመዘገቡ ነው የሚገኙት። ፍሉምኔንሲም ትናንትና ይህንኑ ያስቀጠለበትን ውጤት አስመዝግቧል። ከዚህ ቀደም እንደነ ፍላሚንጎ እና ቦታፋጎ አይነት ክለቦች ሁለት ሁለት ጊዜ ተጋጣሚዎቻቸውን በማሸነፍ በስድስት ነጥብ እንደሚገኙ ተመልክተናል። እነ ቼልሲ አይነት ቡድኖችን አሸንፈው ሲወጡም ተመልክተናል። ትናንትና ደግሞ ፍሉሚኒሲ ኡልሳን ሂዩንዳይን አራት ለሁለት በሆነ ውጤት ሲያሸንፍ አሪያስ፣ ኖናቶ፣ ፍራቴስ እንዲሁም ኬኖ የተባሉ ተጫዋቾች አራቱን ጎሎች ከመረብ አሳርፈውላቸዋል ማለት ነው። ትናንትና መጨረሻ ላይ የተካሄደው ጨዋታ ደግሞ ሌላኛው የላቲን ተወካይ የሆነው የአርጀንቲናው ሪቨር ፕሌትን ከሞንትሬይ ያገናኘው ጨዋታ ነበር። ይህ ጨዋታ ጎል አልተቆጠረበትም፣ ዜሮ ለዜሮ በሆነ ያቸው ውጤት ተጠናቋል። በዚህ ውድድር እንግዲህ የላቲን አሜሪካ ክለቦች ከቀረው የዓለም ክፍል ከተውጣጡ ክለቦች ጋር ባደረጓቸው ጨዋታዎች ያስመዘገቡትን ውጤት ስንመለከት የላቲን ክለቦች በጣም ከፍተኛ የበላይነት እንደወሰዱ እየተመለከትን እንገኛለን። ለጨዋታ ያላቸው ትኩረት፣ ተነሳሽነት፣ ውድድሩን ሲሪየስሊ የመውሰዱ ነገር የላቲን ክለቦች ከሌሎቹ የተሻለ ውጤት እንዲያስመዘግቡ እየረዳቸው እንደሆነ እንመለከታለን። ከዛ በተጨማሪ ያው የላቲን ክለቦች የላቲን ተጫዋቾች ራሳቸውን ለትልቅ መድረክ የሚያዘጋጁ ናቸውና ሁሌም ራሳቸው ለትልቅ ገበያ፣ ለትልቅ የዓለማችን ክለቦች የሚያዘጋጁ ናቸውና እንደዚህ ድሎች ገኙበት አጋጣሚ ሁሉ እራሳቸውን በሚገባ እያሳዩ ነው የሚገኙት በዚህ ውድድርም እንደነ ኢጎር ጂሰስ አይነት ተጫዋቾች ካሁኑ ከፍተኛ ትኩረት እንደሳቡ እየተመለከትን እንገኛለን። በቀጣይ ሌሎች ተጫዋቾችም ጭምር ወደ አውሮፓ ክለቦች የሚያቀኑበትና የሚቀራመቱበት እድል ሰፊ እንደሆነ ማንሳት ይቻላል። ዛሬም የዓለም ክለቦች ዋንጫ በተለያዩ ጨዋታዎች ይካሄዳል። ምሽት አንድ ሰዓት ላይ ዩቬንቱስ ከዊዳድ ካዛብላንካ ከአፍሪካው ተወካይ ከሞሮኮ ክለብ ዊዳድ ካዛብላንካ ጋር የሚጫወት ይሆናል። ሪያል ማድሪድ ከፓቹካ ጋር የሚያደርጉት ጨዋታ ደግሞ ምሽት አራት ሰዓት ላይ ይደረጋል። ይህ የሜክሲኮ ክለብ ፓቹካ ከሪያል ማድሪድ ጋር ሲጫወት ሰርጂሆ ራሞስ ወደ ቀድሞ ክለቡ ተመልሶ ጨዋታውን የሚያደርግበት እንደመሆኑ በከፍተኛ ሁኔታ ይጠበቃል። ሪያል ማድሪድ ሁለተኛ ጨዋታውን ዛሬ ያደርጋል። የመጀመሪያው ጨዋታ በሳውዲው ሂላል ምን ያህል እንደተፈተነ የተመለከትንበት ሁኔታ አለ። ዛሬ ሁለተኛው ጨዋታ ምን ይገጥመዋል የምናይ ነው የሚሆነው። ቀጣዩ የዕለቱ መርሃ ግብር ደግሞ ሳልዝበርግን ከአል ሂላል የሚያገናኘው ጨዋታ ነው። ይህ የኦስትሪያው የምርጥ ተጫዋቾች ማምረቻ የሆነው ሳልዝበርግ አሁን ዓለም ላይ የሚገኙ ምርጥ ምርጥ የሚባሉ ተጫዋቾችን ከሰበሰበው ሂላል ጋር የሚያደርጉትም ጨዋታ ዛሬ ሌሊት ሰባት ሰዓት የሚደረግ ጨዋታ ነው። እንዲሁም ደግሞ አስር ሰዓት ላይ ማንቸስተር ሲቲ ከአልአይን የሚያደርጉትም ጨዋታ የዛሬ ምራ ግብር ይሆናል ማለት ነው በዓለም ክለቦች ሻምፒዮና። ይህንን በዓለም ክለቦች ዙሪያ ከነሳን አይቀር እስኪ ደግሞ ወደ ስፔን እናቅናና ስፔን ሴጉንዳ ዲቪዥን ወይ ደግሞ የስፔን ሁለተኛ ዲቪዚዮን ላይ አቅንተን ወደ ላሊጋው ለማደግ ሶስተኛው ቡድን ለማደግ የሚደረገው ጨዋታ ትናንትና ተካሂዷል። ልክ እንደ እንግሊዝ ሁሉ ከሻምፒዮንሺፕ ወደ ፕሪሚየር ሊግ የሚያድጉትን ለመለየት እንደሚደረገው ሁሉ እንግሊዝ ላይ ሻምፒዮንሺፕ አንደኛና ሁለተኛ ውጡት በቀጥታ ያልፋሉ። ከሶስተኛ እስከ ስድስተኛ ውጡት ደግሞ በፕሌይ ኦፍ ተጫወተው አንድ ቡድን ፕሪሚየር ሊጉን ይቀላቀላል ማለት ነው ልክ እንደዛ ስፔን ላይም እንደዚህ አይነት አሰራር ነው ያለው፣ እና አንደኛና ሁለተኛ የወጡት በሴጉንዳ ቢ ዲቪዥን ወደ ላሊጋ አድጓል። ከ3 ከ6 የወጡት ግን የጥሎ ማለፍ ጨዋታዎች እያደረጉ ነበረ። ታዲያ እንደ እንግሊዝ ፋይናሉ አንድ ዋን ኦፍ ዌምብሌ የሚደረግ ጨዋታ ሳይሆን የደርሶ መልስ ጨዋታ ነው ማለት ነው የሚሆነው ትናንትና ታዲያ ሁለተኛው ጨዋታ ተካሂዷል። የመጀመሪያው ጨዋታ ባለፈው ሳምንት ነበር የተካሄደው። በኦቬዶና በሚራንዴዝ መካከል ነው ጨዋታው የተካሄደው። ሪያል ኦቬዶ ከሚራንዴዝ ጋር ጨዋታቸውን አድርገው ነበር። ባለፈው የመጀመሪያው ጨዋታ ላይ ሚራንዴዝ አንድ ለባዶ በሆነ ውጤት አሸንፎ ነበረ በሜዳው ያደረገውን ጨዋታ። የመልሱ ጨዋታ ትናንትና ሲካሄድ ታዲያ ኦቬዶዎች ጨዋታውን ሶስት ለአንድ በሆነ ውጤት አሸንፈው ወደ ላሊጋ ማደግ ችለዋል። የአርሰናሉ የቀድሞ ኮከብ አሁን በኦቬዶ የሚገኘው የአርባ ዓመቱ ሳንቲ ካዞርላም ይህንን ቡድን የልጅነት ክለቡን እግር ኳስን የጀመረበት ክለቡን ወደ ላሊጋ መመለስ ችሏል። ከ25 ዓመታት በኋላ ማለትም ከሩብ ክፍለ ዘመን በኋላ ወደ ላሊጋው መመለስ የቻለበት ውጤት ተገኝቷል ማለት ነው። እንግዲህ የሳንቲ ካዞርላ ህይወትን እንደምናውቀው እጅግ በጣም አስደናቂ የነበረ የሁለት ሺዎቹ መጨረሻ፣ ከዛ ደግሞ ከ2010 በኋላ ያሉት የመጀመሪያ ዓመታት ላይ እጅግ በጣም ድንቅ የነበረበት ስፔን 2008 የአውሮፓ ዋንጫ ስታሳካ፣ 2012ም የአውሮፓ ዋንጫን ስታሳካ የቡድኑ አባል የነበረበት 2010 የዓለም ዋንጫ ላይም ስፔን ሻምፒዮን ስትሆን በጉዳት ምክንያት እንጂ የቡድኑ አባል ሆኖ የሚካተትበት እድል የነበረ ተጫዋች ነበር። ከዚያ በኋላ ያደረጋቸው ዝውሮችም ለሱ በጣም የሚገርም የሚባል ስኬት ያስገኙለት ነበር። ወደ እንግሊዝ መጥቶም በአርሰናል ቤት ቡድኑን በአምበልነት እስከ መምራት የደረሰ አስደናቂ ብቃት ያሳይ ነበር። ያማካይ ክፍሉ ላይ የነበራቸው ጥምረት ከነ አርቴታ አይነት ተጫዋቾች ጋር ከነ ሜሱት ኦዚል ጋር የነበራቸው ጥምረት እጅግ በጣም አስደናቂ እንደነበር እናስታውሳለን። ሆኖም ግን ይሄ ቁርጭምጭሚቱ ጀርባ ላይ አኪለስ የተባለ የሚባለው የሰውነታችን ክፍል ላይ የደረሰበት ጉዳት ግን የሳንቲ ካዞርላን የእግር ኳስ ሕይወት እጅግ በጣም በፈተና የተሞላ እንዲሆን አድርጎት ነበረ። 11 ጊዜ ሰርጀሪ እንዲያደርግ የተገደደበት ከ11 በመካከል ስምንተኛው ሰርጀሪ ደግሞ ኢንፌክሽን ፈጥሮ ወደ ጋንግሪን ወደ ተባለው ህመም የተቀየረበት ሁኔታ እና የሚታወስ ነው። በግራ በቀኝ እግሩ ላይ ማለት ነው። እንደውም ሐኪሞች ተመልሰ ኳስ መጫወት የሚባለው ነገር እርሳውና፣ እግር እንዳይቆረጥ ብቻ ጸልይ፣ ቆመ መራመድ ከቻልክ ራስን እንደ ዕድለኛ ቁጠር የሚል መልእክት የነገሩት ተጫዋች ነበር። እንግዲህ ሳንቲ ካዞርላ ይህንን ሁሉ አልፎ እንግዲህ አገግሞ አሁን እየተጫወተ ነው የሚገኘው። ከግራ እጁ ክንዱ ላይ የተቆረጠ ቆዳ ነው እግሩ ላይ ተለጥፎለት የሚጫወተው። እንደውም ክንዱ ላይ የሴት ልጁን ስም የተነቀሰበት ነበረ። የክንዱ ቆዳ ከዛ ላይ ግማሹ ተነስቶ ነው እግሩ ላይ ተለጥፎ ድጋሚ ቆሞ መራመድ፣ ድጋሚ መሮጥ፣ መጫወት የቻለው። እንደውም አሁንም የእግሩ ሰርጀሪ ያለበት ቦታ ላይ ከእጁ ላይ ከተቆረጠው የልጁ ስም መሀል የተወሰኑት እግሩ ላይ አሁንም ይገኛሉ እና ኳስን መጫወት እንዳታስበው መራመድ ከቻል ከአንተ ድለኛ ነው የተባለው፣ ሳንቲ ካዞርላ መልሶ ኳስ መጫወት ችሎ ወደ ቪያሪያል አምርቶ የቀድሞ ክለቡን አገልግሎ በድጋሚ ደግሞ ወደ ኤዥያ ሄዶ ዣቪ አስልጥኖ ነው ለነበረው አልሳድ ቡድን መጫወት ችሎ እንደነበር እናስታውሳለን። አሁን ደግሞ ኳስ በማቆሚያ እድሜው በመጨረሻ አመቱ ለልጅነት ክለቡ ግልጋሎቱን ለመስጠት ወደ ስፔን መጥቶ ለሪያል ኦቬዶ ፈርሟል። በነጻ ለመጫወት ጥያቄ አቅርቦ የነበረ ቢሆንም ህጉ ስለማይፈቅድ አንድን ተጫዋች በነጻ ማጫወት የሚለው ነገር ህጉ ስለማይፈቅድ የክለቡ ዝቅተኛ ደሞዝ ተከፋይ ራሱን አድርጎ የክለቡን ሚኒመም በቃ ቤዚክ የሚባለውን ደሞዝ ተከፋይ ራሱን አድርጎ ነው ለዚህ ለሪያል ኦቬዶ እየተጫወተ የሚገኘው። ታዲያ ቡድኑ ወደ ጥሎ ማለፉ ከገባ በኋላ በመንገድ በሴሚ ፋይናል በመንገድ እንዳይቀር የሱ የቅጣት ምት ጎል በጣም አስፈላጊ ነበረች። በሱ ቅጣት ምት ጎል ነው ወደዚህ ጨዋታ የመጡት ከሚራንዴዝ ጋር ወደሚደረገው ጨዋታ የመጡት ከሚራንዴዝ ጋር የመጀመሪያውን ጨዋታ ተሸነፉ። ሁለተኛው ጨዋታ ላይ ደግሞ ትናንትና፣ እንዲሁም ጎል አስቆጥረው ኦቬዶ ከሃያ አምስት ዓመታት በኋላ ተመልሶ በስፔን ላሊጋ እንድንመለከተው ማድረግ ችለዋል። ሳንቲ ካዞርላ ማለት ነው ሚራንዴዝም በነገራችን ላይ ራሱን ችለው እጅግ በጣም አስደናቂ ጊዜን ያሳለፈ አስደናቂ ሲዝን ያሳለፈ ምናልባት ሁሌም ታሪክ የሚያወሳው አሸናፊዎችን ነው እንጂ ተሸናፊ ቢሆንም ይህንን ጨዋታ አሸንፎት ቢሆን ኖሮ ሊወራለት የሚችለው የራሱ ታሪክ ያለው ቡድን እንደሆነም በዚህ አጋጣሚ ማንሳት ያለብን ይመስለኛል። ሚራንዴዝ ማለት ዘንድሮ የፕሪሲዝን ክረምት ላይ አምና ማለት ነው ክረምት ልክ ያ አሁኑ አንድ ዓመት ወደ ኋላ ስንሄድ የፕሪሲዝን ዝግጅት ያላደረገ ቡድን ነው። ምክንያት ቢባል ተጫዋቾች ስላልነበሩት፣ ስምንት ተጫዋች ብቻ ነበረ እጁ ላይ የነበረው። ኮንትራታቸው ያለቀ ተጫዋቾች ክለቡን ለቀ ሄደዋል። አዳዲስ ተጫዋቾችን ለማስፈረም አቅም ያልነበረው ቡድን ነበር ና ምንም ፕሪሲዝን ዝግጅት ሳያደርግ ነው ወደ ውድድር የገባው ና አሁን ለዚህ ወደ ላሊጋው ለመመለስ ከጫፍ የደረሰ ቡድን መሆኑ በራሱ የሚያስደንቀው ነው። ሆኖም ግን ሁሌም ታሪክ አለም ለአሸናፊዎች ታጨበጭባለች ና ሪያል ኦቬዶ ና ሳንቲ ካዞርላ ወደ ላሊጋው የተመለሱበት ታሪክ እጅግ በጣም አስደናቂ ሆኖ ተመልክተነዋል ማለት ነው። ትናንት ከተካሄዱ ጨዋታዎች መካከል በሚቀጥለው የውድድር ዓመት በላሊጋው ከምንመለከታቸው ክለቦች አንዱ የሳንቲ ካዞርላው የልጅነት ክለብ ሪያል ኦፌዶ መሆኑ እርግጥ ሆኗል፣ ተረጋግጧል ማለት ነው። ውድ ተመልካቾቻችን ምናልባት በመጨረሻ ልናነሳቸው የሚገቡ ጉዳዮች ካሉ የዝውር ርዕሰ ጉዳዮች ሊሆኑ ይችላሉ። ማንቸስተር ዩናይትድ ና የብሪያን እምቦይሞ የተራዘመ ዝውር አሁንም ጉዳዩ ቀጥለዋል። በመጨረሻ ማንቸስተር ዩናይትድ ብሬንትፎርዶች ለብሪያን እምቦይሞ ጠይቀውታል የተባለውን 63 ሚሊዮን ፓውንድ ለመክፈል እንደተስማማ ና አሁን ነገሮች ወደ መስመር ወይ ደግሞ ወደ መጨረሻቸው እንደተቃረቡ አንዳንድ መረጃዎች መውጣት ጀምረዋል። በቀጣዮቹ ጥቂት ቀናት የዚህ ዝውር መጠናቀቅ ይፋ ሊደረግ ይችላል። አሊያም እነ ፋብሪዚዮ ሮማኖ የፊርማ ስነ ስርአቱ ይፋ ባይሆንም ሂር ዊ ጎ ብለው የሁለቱ ክለቦች ድርድር መጨረሻ በስምምነት እንደተረጋገጠ ሊያሳውቁ ይችል ይሆናል የሚል መረጃዎች በስፋት እየተደመጡ ነው የሚገኙት በዚህ ሰዓት። አሁን ላይ ትኩሱ የዝውር መረጃ ይህንን ይመስላል ማለት ነው። ውድ ተመልካቾቻችን ቀደም ሲል እንደጠቆምናችሁ ዛሬ የኢትዮጵያ ፕሪሚየር ሊግ ሰላሳ ስድስተኛ ሳምንት ጨዋታዎች ይጀምራሉ። ከዛ በተጨማሪ ደግሞ የዓለም ክለቦች ሻምፒዮናም ተጠባቂ ተጠባቂ ጨዋታዎች ይካሄዳሉ። እነዚህን ጨዋታዎች እንድትከታተሉ እየጋበዝን እኛ የዛሬውን ብስራት ሀይላይታችንን እዚህ ጋር እናጠናቀቃለን። ፕሮግራሙን እየመራው እኔ ዘውዱ በሬሳ፣ በካሜራው ምህረት መሰለ፣ አብረን ነበርን። ሳምንት በሌላ ፕሮግራም፣ በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸር ይግጠመን።